እንዴ በሮመዳን አላሽም ስልክሽን አንተ ማፍጠሪያ ምን ነው ማፍጠሪያ ነው ያለው የዛሬውን እንግዲህ አንድ ቁጥር ይሁንሽ ታምር ዛሬ ላፈጠር ታምር ሙሉ ተመልካች ውሃማ መጣሁላት ማለት ነው ወይ ብርጭቆችም ናት ያው እንግዲህ ዛሬ ወይ ስልኬን ወይ አገኛለሁ ወይ አጣለሁ ማለት በቃ ልፍታ ፆሜን ዛሬ ልፍታ ነው እንግዲህ፣ ስልኬን እሰጥሻለሁ፣ አንቺ ተፈተሽ ማለት ነው። በስልክ እፈልጋለሁ ይህን ስልክ ኔ ልፍታ ግን ስልኩን እ እንደማታፈርስ በምን እርግጠኛ ነኝ። በምን አፈረስኩ። ከዛ ይህን ስልክ ወሰድኩኝ ልበልና ስልኩን እንደምትሰጠኝ በምን እርግጠኛ እርግጠኛ ኦኬ፣ እሺ እንግዲህ ምንም ማድረግ አልቻልም። ጾሜን ልፈታ ነው። ቢስሚላሂ ረህማኒ ረሂም። ከቀኑ ስንት ሰዓት ነው? አሁን ከቀኑ ዘጠኝ ሰዓት ነው ነው ምን ስልክ ቢዋስቲ ግን ተጋደል ብታሽ፣ እንዴት አእምሮን ተዋሽ እኮ ስልኩንም እንደማትችሉ በምን እርግጠኝ ይሆናለሁ። እንዳስፈራ አረ በለው። ቆይ ዛሬ ምን ሀሳብ ያመጣሁት። አረ ስልኬ፣ አረ ወገን፣ አረ ተቃጠልኩ፣ ገጥሩልኝ። አረ ስልኬ ባየር ላይ ሄደች። አረ ስልኬ፣ አረ ስልኬ ሄደች ባየር ላይ

ያው እንግዲህ አግዘኛል ማለት ነው። በጣም ደግሞ ምን አልፈታሁም፣ ጾመኛም አይነበርኩም ዛሬ። ለምን ብትሉ ሴቶች እንግዲህ ታውቃላችሁ ነው መዳንም ለምን እንደማንጾም ያው እንግዲህ ከሆነ 30 ቀን ውስጥ የሆነ ቀን ያው በሴቶች የሚያጋጥም የማንጾም ቀን አለ ማለት ነው። በዛ ምክንያት በልቻለሁ። ግን እሱ እኔ ጾመኛ እንደሆን ስለነበረ የሚያስበው አፍጥሬያለሁ፣ በልቻለሁ

አንዴ መልሽ። ለናንተ ስሞታ ነው የምናገረው። በቃ ይሄ ነው። አው ዲ በማጣት ያው ስልክን በማጣቴ አንደኛ የተሰማኝ ነገር ምን መሰለሽ? አረ ሁሉም አረምነሽ? ነው። አትናጂ እንዴ! ልንገርህ፣ ግን ያን ስልክ ወስዳለሁ ብለህ እንዳታስበው። ችግር የለም፣ እኔ ሰርቼ ገዛሁ። ለማንኛውም አልወሰድኩም አለ። ዛሬ እኔ እንግዲህ ፆመኛ አልነበርኩም፣ በልቻለሁ። አንተ ግን የተወራረድከውን ነገር ስልክህን አይዝሀል። እኔ ፆመኛ አልነበርኩም ብለህ አስበሀል። በልቻለሁ። ስልክህን ተበልጣል። ደህና ሰንብት።